ኤሽን እንደዚህ ነካ ሲያደርጉት፣ ሀቡ ሶስት አራት ፍሬ ሩቢያን አለ። ምንም ነገር የለው። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ። እነግርሻለሁ እንዴት እንደሚሰራ አብረሽ ስትሰሪው። ሚክስ የሆነ ነገር እና አብሮ የበሰለ ከኤሽ ጋር የበሰለ ነገር እና ከላይ የተጨመረ ነገር ያስታውቃል። እሺ፣ ሩቢያኑ የለም ውስጡ። ልጄ ምን አሳበ፣ ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምን አሰበች፣ አንሷት ይሆናል። ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ ታውቁት በቃ እዘዙ እና ብሎ ስመጣ እናገራታለሁ አልኩኝ። ስመጣ አናገሩ ምናረኩ መጀመሪያ ቀጥታው ሩቢያኑ ጋ ነው የሄድኩት። ሄጄ ሳየው ሩቢያን አለው። በእርግጥ እኔ ትልልቅ ሩቢያን እገዛለሁ፣ ግን በሰል ስላረገችው ምን ሆኗል፣ አንሷል፣ ይኮማተራል። በጣም ሲበስል የመሰለኝ ስላነሰ ያስጠላቸው ስለማይወዱን የቤት እንደዛ ነው የመሰለኝ። ገብቼ ምን አልኳት፣ ካውያ ይዛ ነበረ። ማነሽ መዲ፣ ስትሰሪ ሩቢያኑን አገባ አታርጊበት። በጣም አይብሰል እንትን እንዳይል እንዳይኮማተር። እንደገና ደግሞ ምን አልኳት፣ አሰራርሽ ግን ልክ አይደለም። ሩቢያኑ ከላይ እየተበተነው ነው። ለምንድን ነው አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼ መሙላት ያለበት ለምግብ፣ እና ያምራል። ብኬ የዛለት አልተጋጨንም። ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ ሰላማዊ ነበር። ነገር ግን ልዝም ማለቴ ሰራተኞቹም እላይ ያሉት ማለት ነው። የኔዎቹ የልጆቼ ሆኑ ባለቤቴም ወይም ልጅም ደስተኛ አይደሉም። ማማ አናግረሻታለሁ፣ ትላንት የሆነውን አውቀሻለሁ ትለኛለች ልጄ። ለማግስቱ ምሳሳት ላይ ስገባ አዎ አናገርኳት እኮ ሥራት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አርገ፣ ነው የለም ሩቢያን። ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚኛው ኤሽ ላይ አይደረግም? እዛ ለምን ይቀመጣል? እንዴት ስላት ይኸው ቲጂን ጠይቂያት አለችኝ። ማለት ለቤት ያለችው አለች። ቲጂ ምንድነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለው እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች። መቀስቀስ አልፈለኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድን ነው የሆነ ሰዓት ሩቢያን መጀመሪያ የለውም ነበር፣ ከዛ በኋላ ደግሞ ሞልታ አመጣችው ሩቢያኑን ብላ ስትነግራት ጊዜ አንቺ የት አይተሽ ለምን እሷን ጠየቅሻት? እንዲህ ብላለች። ሳሎን ቤት ናት ያለችው ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አደረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ። ከዛ በኋላ ምን አለችኝ? ይኸው ቲጂን ጠይቂ፣ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ፣ ቲጂ አስር ላይ ነው የምትነሳው። ነይ ቲጂ አልኳት፣ እንዲህ እንዲህ እንዲህ እንዲህ ሆኗል። ማማ አለች፣ መጣሁኝና እኔ ሻህድ ነግራኝ፣ ልጅሽ ነግራኝ፣ መጥቼ ሩቢያን ድስቱ ላይ ማ ነው ሳህኑ ላይ ያለውን ሀራራው ላይ አርጊ ብያት ስሄ ከሄድኩኝ በኋላ በጣም ቆየችብኝ። እየሰገደች ነበር አለች። ስትቆይብኝ፣ ስመጣ ግን ሩቢያኑ ሀራራው ሙሉ ነው። ሩቢያን እና ወስጃ አቀረብኩኝ እንደገና አለችኝ ማለት ነው። እዚህ ሰዓት ላይ መቆጣት አለብኝ ምክንያቱም እኔም ስመጣ ሩቢያን አለ ሳህን ውስጥ። ስለዚህ ለምን ይቀነሳል? እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው? ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይም ማበታተኑ የሩቢያኑ ያስታውቃል። ለምን እንዲተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለች። ለምን የለም አልኳት። ለምን የለም? ምክንያቱም አልተነገረኝም። ለምንድነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትናንት፣ ወይ ከትላንት ወዲያ ልጅ ቂጣ ሰርቼ፣ ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቅ አላውቅም። ለምን አትደውይ ሜሴጅ ላኪልኝ ቲጂ አለች። ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው አላት። እቃ እንኳን ዳይሬክት ለእኔ አትነግረኝም። ምንድን ነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለእኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ባሽ። ያልተላከላትን ኪችን ገብታች ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽ? እኔና መዲና ሁሉ ጊዜ ግጭታችን ለምን ቅድሚያ ያልተና ጽፍ ያለው ስላ ጽፋ ራሱ ጋር ማስቀመጠው ምንድን ነው በሕይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሻቡ 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር ኦኬ። የዛኔ 15 ኪሎ ስኳር ስለሌለ 10 ኪሎ ሁለት ነው ይዤ መጣሁት። ራሷ ነግራኛ ነው ያስታወስኩት። ራሱ ሀያ ታልኳት ማንሽ፣ መዲና እውነት 15 ኪሎ ስኳር አለቀ? በጣም በስነ ስርዓት ስለገረመኝም ነው የሳምንት የአስር ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት። ያመጣሽው እኮ ባሁኑ 20 ኪሎ ነው። አስር አስር እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ ምክንያቱም ነገ ያጣድፉኝ ምን እናምች ተብዬ። እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጪ ይሄንን ጠይቄያለው። እንዴት አለቀ ያልኩት ስለገረመኝ፣ 15 ኪሎ በ10 ቀን ላይ አልከሰ ከዛ ውጪ አላህ ሻህዳ ላይ አንድ ቃ፣ እንዴት አለቀ ለምን አለቀ ብዬ ጠይቅ ያላቀ አይደለም። የቤቴን ሰዎች ከውጭ የሚመጡትን ይሄው ሀያት እዚህ ጋር አለች ሞዴሳቸውን ዶድራንታቸውን ሳሙናቸውን የፀጉር ዘይታቸውን ከደጅ ለሚመጡት ሀቡር ቢሮ ለማመጣቸው ልጆች ይናገሩ አንድ ነገራቸው ከእኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው ዛሬ እኔ በምግብ ያሁን በኢመራስ ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ወላሂ ሳማች ዱኒያም በአኪራ የሚቀር አልልሽም አስረጃ ስለሌለኝ ትናንት እራሱ ስንተጋገል እጄ ላይ ወላሂ የባጭራችኝ ራሱ እጄ ላይ አለ ይሄን ስልኬን የመውሰድ መብት የላትም። እኔ ሴትዮ ይሄን ስልኬን የመቅረጽ መብት የለሽም። ለህይወቴ ስለምፈራ ነው። ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያቸው ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለህ? የሰጠላቸው ፖሊሶቹ ማየት አልፈለጉም። የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኚም ባትሆኚም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ግን ገልፀሽ ታሳያቸው አትችም፣ ሚያዩም አይችሉም፣ ሀራም ነው ለእነሱ ግን፣ እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነት ላይ የምታሻራለህ የለም እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ ስ ኖኖ ነው እኛ ወንዶች ነን ሀራም ነው እኛ ናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደመደብ ማስረጃ ሊጠየቅልኝ። ለእንደዚህ ዓይነት ነገር ማስረጃ ገላ ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ የፈለጋችሁትን በሉ። እኔ ለዚህች ልጅ የሚበጀውን ነው ማረገው። ለዚህች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚህች ልጅ የሚበጃት ከሙኒት ጋር ታርቃ ቃሟን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚህች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ይቃሟን አሰረታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም ወደኋላ አልመለስም አልመለስም ሀቡ ብቻ አንድ ነገር እኔ መጀመሪያ ሳወራ ስለቤት አስቤዛ ስለቤት ጉዳይ አንስቻለሁ አናወራ በእና በምን ጥፋቴ ነው ይቅርታ የምላት ምን ጥፋቴ ንገሪኝ እሺ ጋይዛ መጫርሽ እሺ ጥፋቴ ንገሪኝና ይሄን ይሄን በይ እኔ አንቺን ተከትዬ ልበልሽ ሲጀመር እንድትጠይቀኝም አልፈልግም ሀቡዬ፣ እዚጋ መተሽ ስለሰማሽኝ። አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል፣ ተንፈስ ብያለው። ሁሉም ሰው በፈለገው መንገድ መረዳት ይችላል። ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮመንታተሮቹን ይቅርታ ጠይቃለሁ። በንግግር ያስቀይሜ ከሆነ እኔ ሲንግል ማም አይደለሁም፣ ባለትዳር ነኝ። ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል። ኤኒዌይ ይቅርታ አልሽም አላልሽም እኔ የምልሽ አንድ ነገር አለ። እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ፣ ካስቀየምኩሽ በዚህ በጣም ይቅርታ። አክብረሽን መተሽ ያለውን ነገር ያንቺን ጎን ስላስረዳሽ እጅግ በጣም አድርገን እናመሰግናለን። መዲና ምናጥፍችን ይቅርታ ምለው ይቅርታ ልድን ባትልና ይቅርታ ጠይቃ አስታርቀናችሁ አንቺም እኔንም ህዝቡንም ሁሉንም አክብረሽ ለፈጣሪ ብለሽ ይቅርታ አድርገሽላት ብሎኩን ብታነሽላት እና ህይወቷን ብትቀጥል ደስታችን ነበር። እምቢ ካለች ይመቻት። ዳቦ እምቢ አላልኩም እኮ ንገሪኝና አንቺ ምትኝ ልድገም፣ ያጠፋሁትን ይሄን ይሄን በይኝ። ከኋላሽ ድበል ነው ያለሽ። ያጠፋሽው አሰብሽን አለማክበርሽ፣ ያጠፋሽው ያጠፋሽው ቤቷ ገብተሽ ዳቦ ሌላ ሰራተኛ ዳቦ ብቻ ስለበላ አንቺም ሳትቀቢ በልተሽ ያ ጥፋትን እንደሆነ ሰራተኛ የሚቀባ ነገር እንደሚከለከል ሞክረሽ አለ ስልሽ አልሞከርኩም። ሰው ባልሞከርሽው ነገር ሌላ ሰው በሞከረው ነገር ማለትሽ። ሁለተኛ ነገር ደግሞ ሌበር ቀድመሽ መሄደሽ ስላልከሰስሽ ነው። ከፖሊስ ጣቢያ እንደወጣሽ ቀጥታ ሌበር ብትሄጂ ኖሮ ከብሎክ ትድኝ ነበር። ስለዚህ ብሎክ የተደረግሽ በአንቺ ስህተት ስለሆነ ሙኒት እንዳሰሪ ስላላከበርኩሽ በማላችን ስለተፈጠረው ነገር ሁሉ ይቅርታ እጠይቃለሁ ብለሽ ይቅርታ ጠይቀሽ ጠላንፍጣል። ይህንን ነው እኔ ጋር ያለው ነገር አቡ መጨረሻ ላይ አልሰማው ሁሽም ያልሽኝ እሺ ምትዩ ባው ባው ስለጠፋሁት ነገር ሁሉ ይቅርታ ጠይቅሻለሁ ሙኒት እሺ ማሚ ነው የምላት ማሚ ሳላውቅ ባጠፋሁት ነገር በጣም ይቅርታ ከብርሻለሁ ወድሻለሁ ኖር ይልኝ ሙኒት መዲኔ ካፋ ይቅርታ አላለፍልሽም ሀቡዬ ወደ ስራ ልመለስ። እስካሁን መኪና ውስጥ ነው የተቀመጥኩት። ይሄ ካስቀየመሽ በምንም ነገር ሊክስሽ ዝግጁ ነኝ። ኮመንታተሮችም የሀቡ ቤተሰቦች ናቸው የኔ ቤተሰቦች። በዚህ ካስቀየምኳችሁ በምንም ነገር ልክሳችሁ ዝግጁ ነኝ። በጣም ይቅርታ አርጉልኝ። ሁሉም እኔ ቦታ ላይ ሲሆን ነው የሚያውቀው። በጣም ይቅርታ። ልውጣፋ ነገር አንድ ጊዜ ሌሎች ጋር እንደምታደርጊ ሁሉ ለእኔ ምንትበኝ ሳልጠፋ እሺ፣ ጥፋቴ ምንድን ነው? ይቅርታ ልጠይቅሽ አልኳት። እንደወጣ በፖሊስ ካላሳወቅ መንገድ ላይ ተገሎ ቢገኝ የሆነ ነገር ቢደረግ የሆነ ሰው ጠልፎ ቢደፍረው ምንም ነገር እዛ ሰው ላይ ቢደርስ እኔ ነኝ ተጠያቂ። ለምን ሂዝ አንደር ማይ ስፖንሰር። አንቺ በእነሱ ስር ስለሆንሽ፣ ከቤቷ እንደወጣሽ ከፖሊስ ጣቢያ እንደወጣሽ ቀጥታ ሌቨር ሄደሽ፣ በፍጠነ ሌቨር ሄደሽ ስላላመለከትሽ እሷ ጠፍታለች ብላ አመለከተች። ምክንያቱም ጠፍታለች ካላለች ሌላ ምን ብላ ታመልክት? እሺ፣ እናንተ ጋር ቀረብኩ አይደለ እንዳልጠፋው ፖሊስ ጣቢያ እንደህርቅ እኔ ደግሞ ቦታውን ስላላወኩት እንዳመሸሁ እንጂ አስር ሶስት ሰዓት እኮ የደረሰኝ ሜሴጅ ላኩልሽ ሶስት ሰዓት ላይ ለሌበር ደውዬ የደረሰኝን ላፍኩልሽ እኔ ከዛ በፊት መቅደሟን እኮ ወላሂ አላሰብኩም። አሁን ደግሞ ሌላ አጥፍቻት ከሆነ እሺ፣ ግን ስላልጠፋው ያለ ጥፋቴ ለምን የሚለው ነው ሀቡዬ። አዎ፣ ስለዚህ ሙኒት፣ እኔ አልጠፋሁም። ሳልጠፋ ነው ጠፋች ያለችው ብለሽ ነው